እግዚአብሔር አምላካችን ስም የተባረከ ይሁን። ሰላም ለእናንተ ይሁን፣ ቅዱሳን። አሁን ሁላችሁም ባላችሁበት የጌታ ሰላም እና ጸጋ ይብዛላችሁ እያልኩኝ አንድ ማስታወቂያ ልነግራችሁ ነው በፊታችሁ የመጣሁት። እሱም በፊታችን ባለው መጋቢት ሀያ ላይ ቅዳሜ የሚኖረን ፕሮግራሞችን ለማስታወቅ ነውና፣ የእግዚአብሔር ቃል ሁለት ስፍራ ላይ የተሰጠኝ ድንቅ ቃል አለ። እነዚህ ቃሎችን ለእናንተ ለማቅረብ ፈልጌ ነው እና ይሄ ቃል በጣም የገረመኝ የሳምሶን ፀጉር ማደግ ጀመረ ይላል። የሳምሶን ፀጉር ማደግ ጀመረ ነበር ከዚህ ትምህርት በኋላ ከዚህ ጠሉ ጸሎት በኋላ እግዚአብሔር በትዳራችሁ ላይ እግዚአብሔር በእናንተ ነገሮች ላይ ጣልቃ መግባት እንደሚችል ነገራችሁ ማደግ እንደሚችል የእግዚአብሔር መንፈስ እንደሚረዳችሁ አምኜ በእግዚአብሔር ፊት በመንፈስ የጸለይኩ የነበረበት ፕሮግራም ነውና ሁላችሁም እንድትካፈሉ በእግዚአብሔር ፊት አብራችሁ እንድትሆኑ ጠዋት ልክ 3 ሰዓት ጀምሮ አብሮ ይህን ፕሮግራም እንድትካፈሉ እፈልጋለሁ። ደግሞም የእግዚአብሔር ቃል በዘፍጥረት ምዕራፍ ሁለት ላይ ቁጥር 24 አካባቢ ጀምሮ የምናገረን ቃል አለ። እንደዚህ ላል፣ ስለዚህ ሰው አባቱን እና እናቱን ይተዋል ከምስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። አዳም ምስቱ ሁለቱም ራቁታቸውን ነበሩ አይተፋፈሩም ነበር ይላል። ራቁታቸውን ነበሩ አይተፈራሩም ነበር ይላል። ሁለቱ አንድ ሥጋ ናቸው። ራቁታቸው ነበሩ ሲል የእግዚአብሔር ቃል ልብስ አልለበሱም ወይም ባዶ ናቸው የሚለውን ሊያስብ ብቻ አይደለም። ምክንያቱም የእግዚአብሔር ጸጋ ነበራቸው የእግዚአብሔር ክብር በላያቸው ላይ ነበራቸው። ነገር ግን ራቁታቸው ነበረው የሚለው ውስጣቸው ክፍት ነበረ፣ አንዱ ለአንዱ የሚደብቀው ማንነት የለውም። እና ትዳር ውስጥ ሴጣን ብዙውን ጊዜ ድብቅ ነገሮችን ያስቀምጣል። ባል ሚስትን እንዳያምን፣ ሚስት ባልን እንዳያምን ያደረጋል። ያ ብቻ አይደለም። በሚስትና በባል መካከል ያለው ፍቅር፣ በሚስትና በባል መካከል ያለው በረከት ሳንበላ ቆይተናል። ሳንረዳ ቆይተናል። ያንን ድንቅ ጊዜ እግዚአብሔር ሊሰጣችሁ ይፈልጋል ወገኖች። ይህን ቃል እንዳታልፉ፣ ይህን ጊዜ እንዳታልፉ ባላችሁ በሰዎችን በመበረታታ ይህ ፕሮግራም የደረሳችሁ ሁላችሁም ሼር በማድረግ ለሌሎች እንድደርስ በማድረግ ሁላችሁም ተገኝታችሁ በመመዝገብ ነው ደግሞ ፕሮግራሙ የሚካሄደው እና አብራችሁ ይሄንን ፕሮግራም እንድትካፈሉ በጌታ ፍቅር ላሳስባችሁ ነው የፈለግኩትና ለትዳራችሁ፣ ለምስታችሁ፣ ለባላችሁ አንድ ቀን መሰዋት እጅግ መታደል ነውና ብዙ ችግር አለ ቤት ውስጥ። ያንን ቤት መፍታት የምችለው ደግሞ ይህ የእግዚአብሔር ቃል ነው፣ ይሄ የእግዚአብሔር ወንጌል ነው። ስለዚህ ይህን ወንጌል ለመማር ራሳችሁን አዘጋጁ። ማርያም መልካሙን መረጠችን ነው የምለው መጽሐፍ ቅዱስና፣ እግዚአብሔር ዘመናችሁን ይባርክ። መጋቢት ሀያ ቅዳሜ ጠዋት ልክ ሶስት ሰዓት ላይ እዚህ ቸርች ግቢ ውስጥ እንገናኝ። ወዳችሁ አለው። ዘመናችሁ ብሩክ ይሁን። አድራሻችን ያው በሰንዳፋ በኬ ከተማ መብራት አይል ፊት ለፊት የነበረው ግቢ ውስጥ ነው የሚገኘው። ቤተክርስቲያናችን ይሁን ስል እግዚአብሔር ኢንተርናሽናል ቸርች ነው። ስለዚህ እዛ በመገኘት አብራችሁ ድንቅ ጊዜ እናሳልፋለን። ቀለበታችሁን በዘይት ውስጥ በማድረግ ጸልያለሁ። በባህልና በምስት ሁለቱ አንድ ላይ ጧፍ በማብራት ይጸለይላችኋል። ጧት እስከ ሰባት ሰዓት ትምህርት ጊዜ፣ ድንቅ የሆነ የጸሎት ጊዜ፣ በዘይት የሚጸለይበት ቀለበታቸው ዘይት ውስጥ ገብቶ የሚጸለይበት ጧፍ የሚታበሩበት እጅግ ቆንጆና ድንቅ የሆነ ፕሮግራም ተዘጋጅቷል። ወዳችኋለሁ። ብሩክሉልኝ የሰማ አምላክ እግዚአብሔር ይባርካችሁ አይቀርም፣ አይረሳም።